ፊልሙ የሚጀምረው ሃሺሞቶ የተባለ ሰውን እያሳየን ሲሆን እሱም በመካከለኛ እድሜ ክልል ውስጥ የሚገኝ ሰው ነው። ሃሺ ሞቶም አሁን ላይ የሚኖረው በጊንዛ ቶኪዮ ውስጥ ነው። እሱም ከስራ በመባረሩ የተነሳ የገንዘብ እጦት አጋጥሞታል። አንድ ቀን ጠዋት ላይ ሃሺሞቶ ልብሱን ለማጠብ ወደ ልብስ ማጠቢያ ቤት ይሄዳል። እዛም ደርሶ ልብሱን ከትቶ በመጠበቅ ላይ ያለ አንድ ቀዝቀዝ ያለ ቢራ ቢያገኝ ይመኛል። በዚህም ጊዜ የሆነ ነገር ወደ ማጠቢያ ውስጥ ሲወድቅ ይሰማል። እናም ማጠቢያውን ቼክ በሚያደርግበት ጊዜ አንድ ጣሳ ቢራ ያገኛል። መጀመሪያ ላይ ሃሽሞቶ አንድ ሰው እዚህ አድጎት ሊሆን ይችላል ብሎ ቢያስብም፣ ነገር ግን ቢራው ቀዝቃዛ ሲሆንበት ግራ ይጋባል። በዚህም ጊዜ የቦታ ጽዳት ሰራተኛ ይመጣና የልብስ ማጠቢያው የሁሉንም ሰው ፍላጎት እንደሚያሟላ ይነግረዋል። ሃሽሞቶ ይሄንን ሲሰማ ሰውየ እብድ ነው ብሎ ያስባል። ነገር ግን ሰውየው ወደሱ ተጠግቶ እውነት እየተናገረ እንደሆነ ይነግረዋል። ሰውየው ከሄደ በኋላም ሃሽሞቶ ልብሱ እስኪታጠብለት ድረስ ያገኘውን ቢራ ይጠጣል። በዚህም ጊዜ አንዲት ልጅ ወደ ክፍል ውስጥ ትገባለች። ልብሷንም ማጠቢያ ውስጥ አስገብታ ልትቀመጥ ስትል ሀሽሞቶ በመጠጋት ጫፍ ላይ ይቀመጣል። ምክንያቱም ሀሽሞቶ ከሴቶች ጋር ለመነጋገር ድፍረት ኖሮት አያውቅም። በዚህም ምክንያት ሙሉ ህይወቱም ብቸኛ ሆኖ ቆይቷል። ልጅቷም ከጎኑ ተቀምጣ ከእሱ ጋር ለማውራት ትሞክራለች። እሷም ከዚህ ቀደም በልብስ ማጠቢያ ማሽን ቤት ውስጥ ብዙ ጊዜ እንደምታየው ትነግረዋለች። ይህም በእሷ ላይ ፍቅር ፈጥሮባታል። ሀሽሞቶ ግን ልጅቷ ውይይት ለማድረግ የምታደር ጎን ጥረት ችላ ይለዋል። እናም ጠጥቶ የጨረሰውን የቢራ ጣሳ ወደ ቁሻሻ መጣያ ውስጥ ለመጣል ሲሞክር መሬት ላይ ይወድቅበታል። እሱንም ለማንሳት ሲነሳ ኮንዶ ማልቀስ ትጀምራለች። እሱም ተመልሶ ምን እንደሆነች ሲጠይቃት ለአርባ ድርጅቶች ቃለ መጠይቅ እንዳደረገችና ከዛ ውስጥ አንዳቸውም ሊቀጥሯት እንዳልቻሉ ትነግረዋለች። እሱም ጥሩ ስሜት እንዲሰማት ለማድረግ እሱን ከስራ መባረሩን ይነግራታል። እናም ለብዙ ድርጅቶች ቃለ መጠይቅ ማድረጓ አስደናቂ እንደሆነ ይነግራታል። ምክንያቱም እሷ ከማንኛውም ተወዳዳሪ የበለጠ የቃለ መጠይቅ ልምድ አላት። በዚህም የተነሳ ኮንዶ የእሷን ሁኔታ በጥሩ ሁኔታ መመልከት ትጀምራለች። እናም ሃሽሞቶን ታመሰግነዋለች። እናም ራሷን ኮንዶ ብላ ታስተዋውቀዋለች። ሃሽሞቶም በዚህ የተነሳ በደስታ ወደ ቤቱ ይመለሳል። ማታ ላይም እናቱ ደውላ አባቱ በጠና ታሞ ሆስፒታል መግባታቸውን ትነግረዋለች። ለሆስፒታሉ ለመክፈል አጠቃላይ 300 ሺ ብር ያስፈልጋቸዋል። ኃላፊነቱም በአሺሞቶ ላይ ነው የሚሆነው። አሺሞቶ ግን ምንም አይነት ገንዘብም ሆነ ስራ የለውም። ነገር ግን አሺሞቶ ገንዘቡን እንደሚልክላቸውና በተቻለው ፍጥነት መጥቶ እንደሚጎበኛቸው ቃል ይገባላቸዋል። በማግስቱ ጠዋት ላይም ወደ ልብስ ማጠቢያው ቤት ይመለሳል። የትላንትናው ሰውዬ ያለውን በማስታወስ ከማጠቢያው ፊትለፊት ይቆማል እናም 300

የጥቂት ሰከንዶች ከተበቀም በኋላ ሀሳቡ ምን ያህል ሞኝ እንደሆነ በማሰብ ሊመለስ ሲል በድንገት የገንዘብ ጥቅል በማጠቢያ ውስጥ ይመለከታል። አሺሞቶም ይህንን ሲመለከት በጣም ይገረማል። ማሽኑም የሰጠው አሺሞቶ የጠየቀውን ያህል ገንዘብ ነበር። ገንዘቡንም ይዞ ከቦታው ሊሄድ ሲል ትላንትና ጠጥቶ የረወረውን የቢራ ጣሳ በእግሩ ይመተዋል። እሱንም ለማንሳት ጎንበስ ሲል የቢራ ጣሳው በድንገት ይጠፋል። በዚህም ጊዜ ሽማግሌው ለአሺሞቶ ከዚህ ማጠቢያ ውስጥ የሚወጡ ነገሮች በአንድ ቀን ውስጥ እንደሚጠፉ ይነግረዋል። አሺሞቶም ሽማግሌውን አመስግኖ ይሄዳል። መንገድ ላይም ኮንዶን ያገኛታል። እሷም ለቃለ መጠይቅ እንደተጠራች እና ወደዚያ እየሄደች እንደሆነ ትነግረዋለች። አሺሞቶም ለእሷ ደስ እንዳለው እየነገራት እያለ በድንገት እናቱ ትደውላለች። ከእናቱ ጋር በሚያወራበት ጊዜም ኮንዶ አባቱ መታመሙን ትሰማለች። አሺሞቶም ኮንዶን ተሰናብቶ ገንዘቡ ከመጥፋቱ በፊት ለመላክ ይሄዳል። ከዛም እንደገና ወደ ልብስ ማጠቢያ ቤት ይመለሳል። ማጠቢያውንም በህይወት ውስጥ ያሉትን ችግሮች በሙሉ ለመፍታት ለመጠቀም አስቧል። እናም ለነገ ለስራ ቃለ መጠይቅ የሚለብሰውን ልብስ እንዲሰጠው ይጠይቃል። ልብሱንም ይዞ ወደ ቤቱ ይመለሳል። ቀኑን ሙሉም ብዙ ድርጅቶች ጋር ቃለ መጠይቅ ለማድረግ ይሄዳል። ነገር ግን ወደ ቤት ሲመለስ የትኛውም ድርጅት እንዳልቀጠረው የሚገልጽ ደብዳቤ ይደርሰዋል። ሱፉም ከፊት ለፊቱ ይጠፋል። በዚህም ጊዜ አሽሞቶ ያልተገደበ የገንዘብ ምንጭ ስላለው ስራ በመፈለግ ጊዜውም ማባከን እንደሌለበት ያስባል። በሚቀጥለው ቀን ጠዋት ላይም ማንም ሰው እንደሌለ ካረጋገጠ በኋላ ልብስ ማጠቢያው ፊት ለፊት ቆሞ ቆንጆ ሴት እንደሚፈልግ ይመኛል። በዚህም ጊዜ አንድ ቆንጆ ሴት ከማጠቢያ ውስጥ ትወጣለች። በዚህም ጊዜ አሽሞቶ ወደ ልጅቷ ጠጋ ብሎ ወደ ቤቱ አብራው እንድትሄድ ይጠይቃታል። ልጅቷም በመጀመሪያ ቀን እንደዚህ በማለቱ በጥፊ ትመተዋለች፣ እናም ከቦታው ለቃ ትሄዳለች። አሽሞቶም ከስህተቱ ተምሮ እንደገና ማሽኑ ፊት ይቆማል። ቆንጆ የሆነችና እሱም በጣም የምትወደውን ሴት እንዲሰጠው ይመኛል። በዚህም ጊዜ አንዲት ቆንጆ ሴት ከማጠቢያ ውስጥ ትወጣለች። ልጅቷን በደስታ ከእሱ ጋር ወደ ቤት ለመሄድ ትስማማለች። ሐሺሞቶን በዚህ ተደስቶ ሾፒንግ ወስዷት ከማጠቢያው ባገኘው ገንዘብ የምትፈልገውን ነገር ይገዛላታል። ከማጠቢያ ማሽን ውስጥ የወጡትም ሰዎች ስለ አመጣጣቸው ምንም አይነት ግንዛቤ የላቸውም፣ እናም እውነተኛ ሰዎች እንደሆኑ ያስባሉ። በቀኑ መገባደጃ ላይ ሐሺሞቶ ወደ ቤቱ ይመለሳል። ነገር ግን ሐሺሞቶ አሁንም ቢሆን ወደ ልጅቷን ለመቅረብ ስለፈራ ሌሊቱም ሙሉ ሲዋሩ ለማደር ይስማማሉ። ልጅቷም የሐሺሞቶን መዳፍ ተመልክታ ሕይወቱ በጣም አጭር እንደሆነ ትነግረዋለች። በአስተያየቷ በጣም ቢገረምም ነገር ግን ችላ ይለዋል። በመጨረሻም ጠዋት ላይ እሷን ለመሳም በቂ ድፍረት ያሰባስባል። ነገር ግን ሳይስማት በፊት ትጠፋለች። አሁን ላይ የቀሩት የገዛላት ልብስና ጌጣጌጦች ነበሩ። ሐሺሞቶም ከሴት ጋር ግንኙነት እንዳለው ተሰምቶት ነበር። ነገር ግን የፈለገውን ያህል የሴት ጓደኛ ማግኘት ስለሚችል አሁን ላይ በመጥፋቱ አላዘነም። ከዛ ቀን ጀምሮም በየጠዋቱ ወደ ልብስ ማጠቢያው ቤት እየሄደ አዳዲስ የሴት ጓደኛ ያገኛል። እያንዳንዳቸውም የተለያየ ባህሪን ያላቸው። ከልብስ ማጠቢያው በሚያገኘው ገንዘብም ውድ የሆኑ ጌጣጌጦችን ይገዛላቸዋል። አንድ ቀን ኮንዶ ሃሺሞቶ ከሴት ጋር ሲሄድ ትመለከተዋለች። እሷም ቀንታ ትከታተላቸዋለች። እናም ሃሺሞቶ ለልይቷ ውድ የሆነ ቀለበስ ሲገዛላት ትመለከታለች። በዚህም በጣም ተናዳ ሃሺሞቶ በዚህ በጥቂት ቀን ውስጥ ይህን ሁሉ ገንዘብ ኬት ሊያመጣ እንደቻለ ታስባለች። ሃሺሞቶም በዚያ ምሽት ወደ ልብስ ማጠቢያው ቤት ሲሄድ ኮንዶ ተመልክታው ተከትላው ትገባለች። እሷም ገንዘብ ኬት እንዳመጣ ትጠይቀዋለች። እሱም ሎተሪ ያሸንፈው እንደሆነ ይነግራታል። ኮንዶም ልጅቷ እያበላሸችው እንደሆነና ለገንዘቡ ብላ እየተጠቀመችበት እንደሆነ ትነግረዋለች። አሺሞቶ ግን ንግግሯን ችላ ብሎ ሌላ የገንዘብ ጥቅል ይዞ ይሄዳል። የፎቁ ጣሪያ ላይም ለአዲሷ የሴት ጓደኛው ቀለበት ይሰጣታል። እናም እንደሚወዳት ይነግራታል። ነገር ግን ከጥቂት ደቂቃዎች በኋላ ቀለበቱን ትታ ትጠፋለች። አሺሞቶም እንደለመደው ቀለበቱን ወስዶ ቀኑን ይቀጥላል። አሺሞቶም ወደ ማጠቢያው ሄዶ እስከ ዛሬ ሲጠይቅ ከነበረው መንገድ ለየት በማድረግ አማላይ ሴት እንዲሰጠው ይጠይቃል። አማላያም ሴት ከማጠቢያው ስትወጣ አሺ ሞቶ ይሽኮረመማል። በቦታው ላይም ኮንዶ ተመጣና እስከ ዛሬ የሰበሰበውን ቀለበት ሲያደርግላት ትመለከተዋለች። በዚህም ጊዜ እናቱ ስለደወለች ለጥቂት ሰከንዶች ዝም እንድትል ይነግራታል። ነገር ግን እሷ ፈቃደኛ ስላልሆነች ክፍሉን ለቆ ይወጣል። ኮንዶም ከልጅቷ ጋር ለመነጋገር እድሉን ትጠቀማለች። እናም ወደ ልጅቷ ሰሌዳ ከአሺ ሞቶ ጋር ምን እንዳላቸው ትጠይቃታለች። ልጅቷ ግን ትስቅባትና እንድትሄድ ትነግራታለች። በዚህም የተናደደችው ኮንዶ ቀለበቱን ከጣቷ ላይ ለማውለቅ መታገል ትጀምራለች። ነገር ግን በዚህ ጊዜ አሺ ሞቶ አሁኑም ድረስ ከእናቱ ጋር ስልክ እያወራ ነበር። እናም አባቱ ቀዶ ጥገና ሊያስፈልገው እንደሚችል ትነግረዋለች። ነገር ግን ከገንዘቡ የበለጠ ወላጆቹ መጥቶ እንዲጠይቃቸው ይፈልጋሉ። ነገር ግን እሱ የሴት ጓደኞቹን በመንከባከብ ተጠምዷል። ጥሪው ካበቃም በኋላ ሽማግሌው ስለ ልብስ ማጠቢያው አንድ አስፈላጊ ነገር እንደረሳ በመናገር ወደ ሀሺሞቶ ይቀርባል። ከማጠቢያ ውስጥ የወጣ ሰው በአንድ ቀን ውስጥ እንደሚጠፋ ይነግረዋል። ሀሺሞቶ ግን ይህንን ቀድሞም እንደሚያቅ በመናገር ይስቅበታል። ውስጥ ላይ ሴቶቹ ቀለበቱን ለማግኘት በመታገል ላይ ናቸው። በመጨረሻም አዲሷ ሴት አሺሞቶ እያታለላት እንደሆነ በማሰብ ጥላው ትሄዳለች። ወደ ውስጥ ሲገባም ኮንዶን እያለቀሰች ይመለከታታል። እሷም አሺሞቶ ከጥቂት ቀናት በፊት እንዳገኘችው እንዲሆንላት መኛለች። በፍላጎቷ ምክንያት አሺሞቶ ወደ ማጠቢያ ውስጥ ይላካል። ከማጠቢያ ውስጥም ሲወጣ ለመጀመሪያ ጊዜ ከኮንዶ ጋር ሲገናኝ የለበሰው ልብስ ነበር የለበሰው። ብዙም ሳይቆይ ማጠቢያው የኮንዶም ምኞት እንደፈጸመላት ይገነዘባል። እናም አሁን ላይ ከማጠቢያ ውስጥ ስለወጣ ለመኖር አንድ ቀን ብቻ ነው ያለው። በቴሌቪዥኑ ላይም ከጌጣጌጥ መሸጫ ውስጥ በብዙ ሺዎች የሚቆጠሩ ብሮች እንደጠፉ የሚያሳይ ዜና ይታያል። አሺሞቶ መሬት ላይ ሲንበረከክ ኮንዶም ግራ በመጋባት ስታ ሳያዩ እያሳየን ፊልሙ እዚህ ጋር ያበቃል።